ሐዲሱም እንደምንረዳው እስልምና የተለያዩ ክፍሎች ይመጡበትና የተለያዩ ቡድኖች ይመጡበትና ሁሉም ቡድኖች ግን በእሱ ስም ያዕኒ በእስልምና ስም ጥሪ ቢያደርጉም ያሉበት መንገድ ያሉበት ጎዳና ግን ትክክለኛና ቀጥ ያለ እንዳልሆነ ነው አንድ ቡድን ብቻ ስትቀር። ያቺ አንድ ቡድንም ከነቢያችን ንግግር እንደተረዳነው ቁርአንን፣ ሐዲስንና ሰሓበቶች ያሉበትን ይዛ የመጣች ናት። በቁርአን የተጠቀሱ መስአላዎች አሉ። በሐዲት የተጠቀሱ መስአላዎች አሉ። ሰሓበቶች ያስተማሩን ትክክለኛ ዑላማዎች ያስተላለፏቸው መስዓላዎች አሉ። እነዚያን ተስማምታ የምትመጠው ቡድን ያችናት፣ ወደ ጀነት የምትመረዋ ቡድን ያኔ። ከዚህ እንደምንረዳው አንድ ሰው በእስልምና ስም ዳዕዋ ስላደረገ አይደለም ማለት ነው ትክክለኛ መስመር ላይ ነው ያለው የሚባለው። ቁርአን ሐዲት ስለጠቀስ አይደለም ኢነማ ሙሉ በሙሉ በተሟላ መልኩ ቁርአንን ሐዲስንና ዑለማዎች ያመጡትን ነገር ተስማምቶ ሲመጣ ነው። እንደተጠቀሰው በሐዲሱ ላይ ለወደፊት መከፋፈል ይመጣልና ይህን መከፋፈልም ነቢያችን አለይሂ ሰላቱ ወሰላም ወደ 73 ነው ብሎ የገለጹት ልብ ማለት ያለብን ከ73 በላይ አይሄድም ማለት አይደለም። ኢነማ 73 ወደ 73 ተከፋፍሎ እዚያ ደረጃ ሲደርስ ያ ዘመን በላእ ነው እያሉ ነው፣ መጥፎ ዘመን ነውና ተጠንቀቁት ለማለት ነው እንጂ አሁን ከ73 በላይ ነው ከ73 በላይ ነው። ለ73ቱ ከሆነ ከዛሬ 500 ዓመት በፊት ዑለማዎች 73ቱን ቆጥረው አስቀምጠውልናል። እያንዳንዱ ስማቸውን ባንዘረዝርም እንኳን ነገር ግን መጠቅለያቸውን እያየን 73ቱን በአልፈርቁ በይን ልፊረቅ በሚባለው ኪታብ ላይ የተጠቀሰውን ስንመለከት ለምሳሌ ኸዋሪጆች ራሳቸው ወደ ሀያ ክፍሎች ናቸው። ኸዋሪጆች ኸዋሪጅ ብሎ ማለት ለመጀመሪያ ጊዜ በእስልምናችን የወጡ ቡድኖች ናቸው። ስለ እነሱ ማንነት ተመልክተናል። እነሱ ሃያ ናቸው። እንደገና ረዋፊድ የሚባሉት ያኒ ሺዓዎች ማለት ነው። እነሱም ወደ ሀያ ተከፍለዋል። ከነሱ ውጭ ደግሞ ሙዕተዚላ ዛሬ በሰፊው የምናያቸው ቡድኖች ናቸው። ስለ እነሱ በሰፊው እንዘረዝራለን። እነዚህ ሙዕተዚላዎች ራሳቸው ደግሞ ወደ ሀያ ተከፍለዋል። እያንዳንዱ ስም አለው። እዚህ ላይ የጠቀስኩት ያለው አቡ መንሱር አል ባግዳዲ ኪታባቸው ላይ የጠቀሱትን ነው። ከዚያ ከእነዚህ በኋላ ደግሞ ይመጡ አሉ። መጀመሪያ ግን አሁን የጠቀስናቸውን ድምራቸውን እንመልከት። ኸዋርጆች ሃያ ሟዕታዚላዎች ሃያ ረዋፊዶች ሃያ በጥቅል እነዚህን ስንደምራቸው ስልሳ ናቸው። ከዚያ ሙርጅአዎች አሉ። ሙርጅአዎች ደግሞ ወደ ሰባት ተከፍለዋል። ስልሳ ሰባት ሆኑ። በክርያ 68 ነጃርያ 69 ብራርያ 70 ጃህምያ 71 ከራምያ 72 አህሉ ሱና ወልጀማዓ 73። ይህ ከ500 ዓመት በፊት የተቆጠረ ነው። ረዋፍ የሚባሉት በአሁኑ ሰዓት ሺዓ የምንላቸው ናቸው። በክርያ የሚባሉትን ወይም ደግሞ ከራምያ የሚባሉትን ደግሞ በጊዜያችን ያሉ ዋሃብያዎች የያዙት መንገድ ነው። በጥቅሉ አሁን ላይ የስም ለውጥ ቢመጣም እንኳን ሰባ ሶስቱ ደርሰው አሁን ያለንበት ጊዜ ላይ ከዚያም ያለፈ ነው። ነቢያችን ደግሞ መንሸዛ ሸዘ ፊናር ብለው በኃዲት ጠቅሰዋል። ያፈነገጠ የሚያፈነግጠው ወደ እሳት ነው። ስለዚህ በአሁኑ ሰዓት አፈንጋጮች በዝተዋል። በአሁኑ ሰዓት አስመሳዮች በዝተዋል። በተለይ ደግሞ በጊዜያችን አዳጋች የሆኑ ወሃቢያዎች ማለት ነው እና ያለን በእነሱ በኩል

እንደዚህም ደግሞ አረብኛ ቋንቋ ስለተናገረ አይደለም ዳዓ የምንለው። መርሳት የሌለብን ነገር አለ ዚህ ላይ ላነንሳ እነ ዱዓት የንቅስሙና ኢላ ቅስመይ ዱዓቶች በሁለት ይከፈላሉ። ተጣሪዎች በሁለት ይከፈላሉ። ወደ ኸይር የሚጣሩ ዱዓቶች አሉ። የነቢያችንን ዳዕዋ ይመስል የአንቢያዎችን ዳዕዋ ይመስል የእነሱን ፈለግ ተከትለው ደግሞ የሚጣሩ ዑለማዎችን ዳዕዋ ይመስል ሁለተኛው ዳዕዋ ደግሞ

ደዕዋ ሲያደርጉ እንግሊዘኛ ጣል እያደረጉ ነው ይባላል። የሰውን ልብ እየሰረቁ ነው ይባላል። ሱብሓነላህ ሱብሓነላህ። ባጢል ላይ የሆኑ ሰዎች እንደዚህ ይባላሉ። ሐቅ ላይ የሆኑት ግን ታላላቆቻችን፣ ዒልምን ደክመው ለፍተው ያመጡት እነዚህ ደከሙ ናቸው ከእነሱ ዒልም አንማርም ይባላል። ታናሾች ከሆኑ ደግሞ በእድሜ ለጋ ከሆኑ ደግሞ አይ ከኩታራኛ ዒልም አንወስድም ይባላል። ሱብሓነላህ ባጭሩ አንድ ግልጽ ማድረግ የሚፈልገው ነገር አለ። ይህ ግልጽ ማድረግ የሚፈልገው ነገር ሁሉም ሰው ሊያስተውሎ የሚገባ ነው። ሁሉም ሰው ልብ ቢለው ይገባል። ሁሉም ሰው ጥንቃቄ ሊያደርግለት ይገባል። እኽወተል ኢማን፣ አንድ ነገር ላስታውሳችሁ። በውሃብያ ብዙ ዱዓቶች አሉ። ያሲን ኑሩ ሊሆን ይችላል፣ አቡበክር አሕመድ ሊሆን ይችላል፣ ሳዳት ከማል ሊሆን ይችላል፣ አቡ ሓይደር ሊሆን ይችላል። ሌሎችም አሉ። ወላሂ ወላህ፣ አንድ ነገር ግልጽ ሳደርግላችሁ እነዚህ ሰዎች ኡስታዝነታቸው ታላቅነታቸው፣ አላዋቂ ከሆኑ ሰዎች ዘንድ እንጂ አዋቂ የሆኑና የዕልም መዲን ግንዛቤ ያላቸው ዘንድ ማንነታቸው ቢታይ የተራ ተራ ናቸው። ወላሂ ወላህ ይውሃ ብዬ ዳዕዋ፣ እስኪ እንመልከት እናዳምት። ማንኛውም ዳዕ ተብየው ቁርአንን እንዴት እንደሚሰብሩ ስንቶች ናቸው። ኃዲፍ ብለው ዓረበኛን እየገጣጠሙ የሚያመጡ ስንቶች ናቸው። ዳዕዋ ስጥም ብለው ናሕው ሰርፍ በሚለው ተሕሪፍ እያደረጉ የሚመጡ ነገር ግን እኛ በዋነኝነት እዚህ ላይ ትኩረት አልሰጠንም አንድ የተማርነው ነገር አለ ሼኾቻችን ያስተማሩን ሼኾቻችን ያስያዙን ፈለግ መንገድ እሱም ምንድነው ቀዲሚል አሃም መፈል አሃም አንገብጋቢውን ነገር አስፈላጊ ከሆኖ አስቀድሞ ይላሉ አንዳንድ ነገር አስፈላጊ ሆኖ ሳለ